በህይወት ዘመናቸው መፈንቅለ መንግሥት አይተው ከማያውቁ ሰባት የአፍሪካ ሀገራት አንዷ ናት። የተረጋጋ ሀገረ መንግስት ብርቅ በሆነባት አጉር የሰከነ መንግስት የመሠረተች አገር፣ ምስጋና ለመሪዎቿ አይግባቸውና የአፍሪካ ሀገራትን እየደጋገመ በአፍጢማቸው የሚደፋቸው የእርስ በርስ ጦርነት ይሉት እንቅፋት ከመንገዷ አሰናክሏት አያውቅም። አርቆ አሳቢው መሥራች መሪዋ አንድ መቶ ሃያ ብሔር ብሔረሰቦቿን የጎሪጥ ከመተያየት አውጥተው ቤተሰብ ማድረጉ ተሳክቶላቸዋል። ሰላማዊትም ናት። ጎብኚዎች እንዴት ሰነበቱ ሳይሉ ሰላም እንደሆነ አምነው ለጉዞ ሻንጣ ከሚሸክፉባቸው ከሳህራ በታች ከሚገኙ ጥቂት የአፍሪካ ሀገራት መካከልም ትጠቀሳለች ሰላም ይጋባም የለ የውስጥ ሰላሟ ከራሷም ያልፋል ጸበኞቹ የኢትዮጵያ ልጆች ሳይቀሩ ሰላም ሊፈጥሩ እርቅ ሊያወርዱ ሲያስቡ እዛ እንገናኝ ነው የሚባባሉት ከጎረቤቶቿ ጋር ባላት መልካም ግንኙነትም አንድ ወደቧ ብቻ ለሰባት ወደብ አልባ የአፍሪካ ሀገራት አገልግሎት ይሰጣል ጥሎባት ሙዚቃ ትወዳለች። ሀገርኛውን ታራብ ሚውዚክ ከምዕራባውያኑ ሂፕሆፕና አርኤንዲቢ ቀላቅላ የፈጠረችው ቦንጎ ፍላቫ የሙዚቃ ስልቷ ከአፍሪካ አልፎ የዓለምን ሕዝብ ያስጨፍራል። ድምፃዊዎቿም በአፍሪካ ሙዚቃ ስማቸው ከፊት ከሚጠሩት መካከል እየሆኑ መጥተዋል። ሀብታም ባያደርጋትም የበዛ የተፈጥሮ ሀብትም አላት። ውሃ ቀዳሚው ነው። ውቅያኖስ በሉት፣ ሐይቅ፣ ወንዝ በሉት ጅረት፣ በምድሯ እንደ ልብ ነው የሚፈሱት ላይ ላይዋ በውሃ መጥለቅለቁን አይተው ይሄማ እኛም አለን ብለው እንዳይመለሱ ከርሰ ምድሯ በተፈጥሮ ጋዝ ክምችት የተሞላ ነው። ተፈጥሮ አፈሯ ውስጥ የደበቀችላት የወርቅ ክምችትም በአፍሪካ ምድር አራተኛ ደረጃን አሰጥቷታል። በምድራችን ላይ በስሟ የሚጠራ የተፈጥሮ ማዕደን ያላት ብቸኛዋ አገርም ናት። በዋጋ ባይሆንም ተፈልጎ ባለመገኘት ከአልማዝ በአንድ ሺህ እጥፍ ውድ የሆነ ማዕደን ታንዛናይት ይባላል። ካሪቡሳና ገብተናል ታንዛኒያ ኪሊማንጃሮ ላይ ወጥተን በአፍሪካ ምድር ፀሐይ ስትፈነጥቅ ከማንም ቀድመን ልናይ፣ ዛንዚባር ውርደን በህንድ ውቅያኖስ ልንለቃለቅ፣ ከዳሬ ሰላም፣ አሩሻ፣ ከዶዶማ መዋንዛ፣ ዳላ ዳላ፣ ቦዳ ቦዳና ቱክቱክ እየተሳፈርን ሽር ልንል፣ ከምንም በላይ በቀድሞ ዘመን ጥለውን የሄዱትን ጥንታውያን ኢትዮጵያውያንን ያሉበት ድረስ ሄደን ልናይ፣ የአፍሪካ ህብረት መስራች አባት የኮሚኒዝም አቀንቃኝ የሶሻሊዝም ፈላስፋ የሞዋሊሙ ጁልየስ ካባሬንጌ ኔሬሬ ሀገር ታንዛኒያ ገብተናል። አብራችሁን ቆዩ። የታንዛኒያን ጓዳ ጉድጓዳ መበርበር ከመጀመራችን በፊት ግን ኤርፖርቱ ጋር ቆመን ጥቂት እውነቶችን መጨዋወት ይኖርብናል። ማንም ወደ ምስራቅ አፍሪካ አገራት የሚጓዝ ሰው እነዚህን እውነቶች ቢያውቅ ይጠቅመዋል። ስዋሂሊና ሳፋሪ። ስዋሂሊ ከስምንት በላይ በሚሆኑ የምስራቅ አፍሪካ አገራት የሚነገር ቋንቋ ሲሆን ሳፋሪ ደግሞ ከዚህ ቋንቋ የተገኘ ቃል ነው። ዋናው ጥያቄ በስምንት አገራት የሚነገረው ስዋሂሊ ቋንቋ የማን ነው የሚለው ነው። ስዋሂሊ ስለሚባል ቋንቋ እንጂ ስዋሂሊ ስለሚባሉ ህዝቦች ሰምተን የማናውቀው ለምንድን ነው? ስዋሂሊ የሚባል በሁሉም አገራት የሚገኝ አንድ ብሔር አለ። ካለ ለምን ስለ ብሔረሰቡ ሲነገር አንሰማም? ከሌለስ ብሔር ሳይኖረው ቋንቋው እንዴት በዚህ ደረጃ ሊስፋፋ ቻለ? ከዛ በፊት ግን የምስራቅ አፍሪካ ቱሪዝም በተነሳ ቁጥር ለምን ሳፋሪ ይባላል? ሳፋሪ ቦታ ነው? ፓርክ ነው? ወንዝ ወይስ ተራራ? ወደ መልሱ እንግባ። የምስራቅ አፍሪካ አገራትን ሸባ አድርጎ የያዛቸው ቀጭን ገመድ ድንበር ሳይገድባቸው በነፃነት እንዲንቀሳቀሱ መገናኛ የሆናቸው መንገድ ስዋሂሊ ይባላል። ዓለማችን ላይ ብዙ ተናጋሪ ካላቸው ቋንቋዎች መካከል አንዱ ሲሆን በአፍሪካ ምድርም ከአረብኛ ቀጥሎ ሁለተኛ ደረጃ ላይ ይቀመጣል። በዚህም የአፍሪካ ኅብረትና የምስራቅ አፍሪካ ማህበረሰብ ድርጅት ይፋዊ የሥራ ቋንቋ ለመሆን በቅቷል። በዩኔስኮም በየዓመቱ ሐምሌ 7 ቀን የስዋሂሊ ቋንቋ እየተባለ ይከበራል። በታንዛኒያና በኬንያ በዩጋንዳና በሩዋንዳ ይፋዊ የሥራ ቋንቋ ነው። በቡሩንዲ፣ በኮሞሮስ፣ በደቡብ ሶማሊያ፣ በሰሜናዊ ሞዛምቢክና በምስራቃዊ በምሥራቃዊ ኮንጎ በሚገኙ ከ230 ሚሊየን በላይ በሚሆኑ ዜጎችም ይነገራል። በሃርቫርድ እና በኦክስፎርድ ዩኒቨርሲቲዎች ውስጥም የትምህርት ቋንቋ ሆኗል። አሁን አስደናቂውን መረጃ እንንገራችው። ስዋሂሊ በስምንት አገራት በሚገኙ 230 ሚሊየን ህዝቦችን ነገር እንጂ የስዋሂሊ ብሔረሰብ አባላት ግን አንድ ሚሊየን ብቻ ናቸው። ታንዛኒያ ዋነኛ መገኛቸው ብትሆንም ከአገሪቱ የህዝብ ቁጥር 1.4 ከመቶውን ብቻ ነው የሚይዙት። በኬንያ፣ በሞዛምቢክ እና በኮሞሮስ ያላቸው ቁጥር ቢደመር አንድ መቶ ሺህ አይሞሉም። ታዲያ እንኳንና በምስራቅ አፍሪካ በገዛ አገራቸው ታንዛኒያም አናሳ ቁጥር ያላቸው የስዋሂሊ ህዝቦች ቋንቋ እንዴት ከአፍሪካ አልፎ ከዓለማችን ትላልቅ ቋንቋዎች አንዱ ሊሆን ቻለ የሚለው አስደናቂ ነው። ግር እንዳይሎት ግን ስዋሂሊም ኪስዋሂሊም ሲባል ከሰሙ ያው ስዋሂሊን ማለታቸው ነው። በቋንቋው ተናጋሪዎች ዘንድ ኪስዋሂሊ፣ በሌላው ዓለም ደግሞ ስዋሂሊ በሚል መጠሪያ የሚታወቀው ስዋሂሊ ከባንቱ የቋንቋ ዝርያ የሚመደብ በአብዛኛው የህንድ ውቅያኖስን ተከትለው በሰፈሩ ጥንታዊ የአፍሪካ ሕዝቦች የሚነገር ቋንቋ ነበር። በውቅያኖስ ዳርቻ እንደመገኘታቸው የስዋሂሊ ሕዝቦች ከአረብ፣ ከፐርሺያ፣ ከህንድ፣ ከቻይናና ከአውሮፓ ሕዝቦች ጋር የቀደመ ግንኙነት ነበራቸው። ንግድ እየተስፋፋ፣ ከተሞች እየተመሠረቱ ሲሄዱ የስዋሂሊ ሕዝቦች በአረብ አገራት ዘንድ በስፋት ታዋቂ ሆኑ። እናም የጠረፍ ሕዝቦች ወይም ስዋሂሊ የሚል የአረብኛ ስም ተሰጣቸው። ሳሂል በአረብኛ ጠረፍ የሚል ትርጉም አለው። በጠረፍ አካባቢዎች ዋነኛ የመግባቢያ ቋንቋ እየሆነ የመጣው ስዋሂሊም በብዛት የአረብኛ ቃላትን እየተዋሰ ማደግ ጀመረ። በዚህም ከ30 እስከ 40 ከመቶ የሚሆኑት በስዋሂሊ ቋንቋ ውስጥ የሚነገሩ ቃላት በቀጥታ ከአረብኛ የተዋሳቸው ናቸው። በዚህ መሃል ከባህር ዳርቻ ርቀው በዋናዋ የአፍሪካ አህጉር የሚገኙ የባንቱ ህዝቦችም ንግድ ወደ ተስፋፋባቸው ስዋሂሊኛ ወደሚነገርባቸው የጠረፍ ከተሞች ሲሄዱ ቋንቋውን እየለመዱት መጡ። ቅኝ ገዢዎች ወደ አፍሪካ ሲመጡ በተለይም የታንዛኒያ ቅኝ ገዢ የነበረችዋ ጀርመን በብዙዎች የሚነገረውን ስዋሂልኛ ለአካባቢያዊ አስተዳደሮች ዋነኛ ቋንቋ አድርጋ መረጠች። እውነተኛው የስዋሂሊ አብዮት የጀመረው ግን ታንዛኒያ ከቅኝ ግዛት ነፃ ስትወጣ ነበር። የታንዛኒያው አባት ሞዋሊሙ ጁሌስ ኔሬሬ በንግድና በአስተዳደራዊ ምክንያቶች በብዙዎች የሚነገረውን የስዋሂሊ ቋንቋ የነፃነት የብሔራዊ ኩራትና ለቅኝ ገዢዎች ያለመሸነፍ ምልክት አድርገው ሳሉት። የታንዛኒያ ብሔራዊ ቋንቋ ነው ሲሉም አወጁ። አንድ መቶ ሃያ ብሔር ብሔረሰቦች ባሏት ታንዛኒያ ስዋሂልኛ ምንም አይነት ተቃውሞ ሳይነሳበት በሁሉም ዘንድ ተቀባይነትን አገኘ። በታንዛኒያ ያስገኘውን ስኬት የተመለከተችው ኬንያም ነፃ ስትወጣ ስዋሂሊን ብሔራዊ ቋንቋ አደረገችው። ልብ ያድርጉ፣ ስዋሂሊ በኬንያ ከሚገኙ ብሔራዊ ቋንቋዎች አንዱ ይሁን እንጂ በኬንያ የሚገኙ የብሔረሰቡ አባላት ግን ከአምሳ ሺህ አይበልጡም። ዛሬ ላይ 95 ከመቶ ታንዛኒያውያንና 85 ከመቶ ኬንያውያንን ጨምሮ አብዛኞቹ የምስራቅ አፍሪካ ሀገራት ዜጎች ስዋሂልኛን አቀላጥፎ ይናገራሉ። ሌላው ከስዋሂልኛ የወጣ በምስራቅ አፍሪካ አገራት ደጋግመን የምንሰማው ቃል ሳፋሪ ይባላል። በእርግጥ ቃሉ ዓለምን አዳርሶታል። አፕል ሳፋሪ የአፕል ምርቶች የመረጃ መፈለጊያ ገጽ ነው። ኒሳን ሳፋሪና ታታ ሳፋሪ ደግሞ መኪኖች ሳፋሪ ኮም፣ ሳፋሪ ሎጅ፣ ሚካቶ ሳፋሪ በሳፋሪ ስም ከተሰየሙ ብራንዶች ጥቂቶቹ ናቸው። ሳፋሪ የስዋሂሊ ቃል ሲሆን ጉዞ የሚል ትርጉም አለው። ድሮ ድሮ ወደ ምስራቅና ደቡብ አፍሪካ አገራት ትላልቅ የዱር እንስሳትን ለማደን የሚደረግ የጀብድ ጉዞ ሳፋሪ ይባል ነበር። ዛሬ ላይ ለአደም ባይሆንም ለጉብኝት የሚደረግ ጉዞ ሳፋሪ ነው የሚባለው። እኛም ሳፋሪ ልናደርግ ታንዛኒያ ገብተናል። የታንዛኒያ ኢኮኖሚ የልብ ምት ብትሆንም የዋና ከተማነት ማድረግ ግን አልተሰጣትም። ዳሬ ሰላም ይሏታል፣ የሰላም ቤት የሚል ትርጉም አለው። በህንድ ውቅያኖስ ዳርቻ የምትገኝ የስምንት ሚሊዮን ዜጎች መኖሪያ ናት። በህዝብ ብዛት በታንዛኒያ ብቻ ሳይሆን በምስራቅ አፍሪካም ቁጥር አንድ ደረጃ ላይ ትቀመጣለች። ዳሬ ሰላም ቆማ እንድትሄድ የጀርባ አጥንት የሆኗት ንግድና የወደብ አገልግሎቶች ናቸው። በህንድ ውቅያኖስ ላይ ከተገነቡ ወደቦች መካከል ከደርባን ሞምባሳና ማፑቶ ቀጥሎ የዳሬ ሰላም ወደብ አራተኛ ደረጃ ላይ ይቀመጣል። ዘጠና ከመቶውን የታንዛኒያ የውጭ ንግድ ከማንቀሳቀስ አልፎ ወደብ አልባ ለሆኑት ሰባት ጎረቤቶቿም አገልግሎት ይሰጣል። ዛምቢያና ዚምባብዌ፣ ሩዋንዳና ቡሩንዲ፣ ዩጋንዳና ማላዊን ጨምሮ ምስራቃዊ ኮንጎ ከዓለም የሚገናኙት በዳሬ ሰላም ወደብ በኩል ነው። ታንዛኒያን ጨምሮ ስምንት አገራት የሚጠቀሙትን የወደቡን አቅም ለማስፋት እንደ አውሮፓውያን አቆጣጠር በ2023 የተጀመረው ሥራም ፍሬ እያፈራ ይገኛል። በእርግጥ ስራው የተጀመረ ሰሞን ተቃውሞ በርትቶበት ነበር። የታንዛኒያ መንግሥት የዳሬሰላም ወደብ ኮንቴነር የመያዝ አቅሙ ትንሽ፣ የሚያስተናግዳቸው ተሽከርካሪዎች ውሱን፣ የአገልግሎት አሰጣጥ ሥርዓቱም ቀርፋፋ ነውና ለውጥ ያስፈልገዋል አለ። ችግሩ ግን መንግሥት የሚፈልገውን ለውጥ ለማምጣት የሚሆን የገንዘብ አቅሙ አልነበረውም። እናም ዲፒወርልድ ከሚባለው መሰረቱን ዱባይ ላይ ካደረገ የወደብ አልሚ ድርጅት ጋር በጋራ ብና ለማውሳሉ አሉ። ነገርየው የሀገርን ሉዓላዊነት ይጋፋል የህዝቡንም ጥቅም አሳልፎ ይሰጣል በሚል በአክቲቪስቶች በተፎካካሪ የፖለቲካ ፓርቲዎችና በወጣት የሀገሪቱ ዜጎች ዘንድ ተቃውሞን አስነሳ። ተቃውሞው ግን ውሳኔውን የማስቀልበስ አቅም አልነበረውም። ዲፒ ኦር ልድን በ30 ዓመት ውስጥ 1 ቢሊየን ዶላር ያስወጠዋል የተባለው የማስፋፊያና የማስተዳደር ሥራ ከጀመረ ሁለተኛ ዓመቱን ያዘ። በአንድ ዓመት ውስጥ ብቻ በአገልግሎት አሰጣጥና በገቢ ላይ ያመጣው አዎንታዊ ለውጥ ግን ዛሬ ላይ ውሳኔውን እያስወደሰው ይገኛል። በተጨማሪም ዲፒ ኦርልድ የወደቡን አቅም የማሳደግ ዘመናዊ ቴክኖሎጂዎችን የመግጠምና ኋላ ቀር አሰራሮችን የማዘመን እንጂ ከወደብ አገልግሎቱ የሚገኙ ዋጋዎችን የመወሰን የወደቡን ገቢ መሰብሰብ፣ ደህንነቱንም የማስጠበቅ ሙሉ ሥልጣን ያለው የታንዛኒያ መንግሥት ነው። አሁን ወደ መሃል ዳር ሰላም ዘልቀን እንግባ። በአፍሪካ ፀሐይ አይኗን ሳገልጥ፣ ከተሞች ሳይነቁ የደላቸው ነዋሪዎቻቸውም ካልጋቸው ሳይወርዱ ማልደው ወጥተው በየከተሞቻቸው ጎዳና ነፍስ የሚዘሩት ነዋሪዎቻቸውን የሚቀሰቅሱት የትራንስፖርት አገልግሎት ሰጪ ሹፌሮች ናቸው። የሚይዟቸው መኪኖች በአዲስ አበባ ታክሲ፣ በናይሮቢ ማታቱ፣ በዳሬ ሰላም ደግሞ ዳላ ዳላ ይባላሉ። በአብዛኞቹ የአፍሪካ ከተሞች እንደተለመደው ጥቂት ከፍለው ብዙ መጓዝ፣ ከተማሪዎች ጋር መጋፋት፣ ከነጋዴዎች ጋር ማውጋት፣ ከእውነተኞቹ ነዋሪዎች ጋር ምስጥር መጋራት ከፈለጉ ታንዛኒያ ሲመጡ ዳላ ዳላን ይጠቀሙ። መንገድ ተዘግቶ ትዕግስቶን ቢፈታተነው ካሰቡት ቦታ ሳይደርሱ የቀጠሮ ሰዓት ቢረፍ ድቦት ግን እኔ የለውበትም። ከቸኮሉ ፒኪፒኪ ወይም ቦዳ ቦዳን ይጠቀሙ። በዳሪ ሰላም ጎዳናዎች ፒኪፒኪ ወይም ቦዳ ቦዳ ሲባል ከሰሙ ሞተር ሳይክልን ማለታቸው ነው። ከአዲስ አበባ በተለየ በአብዛኞቹ የምስራቅ አፍሪካ ከተሞች የትራፊክ መጨናነቅን በቀላሉ ለማለፍ ሕዝብ የማጓጓዝ አገልግሎት ይሰጣሉ። የእኛዎቹ ባጃጆችም በታንዛኒያ በስፋት ይገኛሉ። ስማቸው ግን ባጃጅ ሳይሆን ቱክቱክ ነው የሚባለው የሞተር ሳይክልን ያህል ባይፈጥኑም ዳላ ዳላ በማይደርስባቸው ከከተማ ወጣ ባሉ የውስጥ ለውስጥ መንገዶች ለመንቀሳቀስ ቀዳሚ ምርጫ ናቸው። ዳሬ ሰላም ቢአርቲ ወይም የፈጣን አውቶቡስ አገልግሎት መጠቀም የጀመረች የመጀመሪያዋ የምስራቅ አፍሪካ ከተማም ናት። ዳርት ይባላል። በሰማያዊ ቀለማቸውና በፍጥነታቸው የሚታወቁ ባሶች አሉት። በትራፊክ መጨናነቅ በምትታወቀው ዳሬ ሰላም የዳርት ባሶች በራሳቸው መስመር የሚሄዱ አነስተኛ ታሪፍ የሚያስከፍሉ በሰራተኛው መደብ ዘንድ በብዛት የሚመረጡ ቢሆንም ፍላጎትና አቅርቦት ባለመመጣጠኑ ግን በሥራ መግቢያና መውጫ ሰዓቶች ረጅም ሰልፎችን መመልከት የተለመደ ነው። ዳሬ ሰላም የገንዘብ ዝውውርን ወደ ቴክኖሎጂ የቀየረች፣ ልክ እንደ ኬንያዋ ናይሮቢ ሁሉ ከፍተኛ መጠን ያለው የሞባይል ገንዘብ የምታንቀሳቀስ ከተማም ናት። ከጉልት እስከ ሱፐርማርኬት፣ ከጎዳና ላይ ንግድ እስከ ሠራተኛ ደሞዝ በሞባይል ገንዘብ መክፈል ባህላቸው አድርገውታል። ይህም የጥሬ ገንዘብ ሕትመትን በማስቀረት ሀገራቸውን ከተጨማሪ ወጪ ይታደጋታል። ሕይወት በነጋዴና በፖለቲከኞች መንደር ያላትን የፍጥነት ልዩነት ለማየት ከዳሪ ሰላም ወደ ዶዶማ፣ ከባህር ዳርቻ ወደ መሃል አገር መሄድ ይኖርብናል። ከዳሪ ሰላም ጫጫታ ወጥተው የዶዶማ ሹክሹክታ ሲቀበሉት የፖለቲከኞች ልብ ረጋ እያለ እንደሚመታ ያስተውላሉ። ዶዶማ የታንዛኒያ የፖለቲካ ዋና ከተማ ናት። ከንግድ ዋና ከተማዋ ዳሪ ሰላም ጋር ካነጻጸሯት ትንሽ ናት። ሰማይ ጠቀስ ሕንፃዎችም አይታዩባት። ያም ሆኖ ለማመን በሚከብድ ፍጥነት በማደግ ላይ ትገኛለች። እዚህም እዚያም ቁፋሮ፣ እዚህም እዚያም ግንባታ ሲያዩ የፍጥነቱ ልክ ይገባውታል። እንደ ኤሮፓያን አቆጣጠር በ2012 400000 ብቻ የነበሩት ነዋሪዎቿ በ2022 800000 ደርሰዋል። በ10 ዓመት ውስጥ ብቻ በእጥፍ አድጋለች ማለት ነው። ዶዶማን ዋና ከተማ የማድረጉ ስራ እንደ ኤሮፓያን አቆጣጠር በ1974 በታንዛንያው አባት በሟሊሙ ጁሊየስ ኔሬሬ ነበር የተጀመረው። ኔሬሬ እንዲህ ሲሉ ይወሰኑ ቱሪስት አይደለን፣ ባህር ዳርቻ ምን እንሰራለን? ህዝባችን መሃል ተቀምጠን ነው ሀገራችንን መምራት ያለብን፣ ሲሉ 460 ኪሎ ሜትር ወደ ውስጥ ገብተው ዋና ከተማቸውን ከመንደር ብዙም ከፍ ወደ ማትለው ነገር ግን ለሁሉም ታንዛኒያውያን አማካይ ወደ ሆነችው ዶዶማ አዞሩት። በእርግጥ አዞሩት የሚለው ከውሳኔ ያለፈ አልነበረም። ዋና ከተማው ወረቀት ላይ ወደ ዶዶማ ቢዞርም በተግባር ማዞሩ ግን ቀላል አልነበረም። የሀገርን ዋና ከተማ ያህል ነገር ወደ ትንሽ ከተማ ሲዞር ድሀ ሀገራት በፍጹም የማይሸከሙት ከፍተኛ መጠን ያለው አዲስ የመሠረተ ልማት ግንባታ ይጠይቃል። ታንዛኒያ ይህንን የምታደርግበት የገንዘብ አቅሙ ስላልነበራት መንግሥታዊ አስተዳደሩን ሙሉ በሙሉ ወደ ዶዶማ ማዞር ሳትችል ብዙ አስርት ዓመታት ተቆጠሩ። የመጨረሻው የሀገሪቱን ፕሬዝደንት ቢሮ ወደ ዶዶማ የማዞሩ ሥራ የተከናወነው ከውሳኔው ከ40 ዓመታት በኋላ እንደ ኤሮፓያን አቆጣጠር በ2023 ነበር። ዶዶማን ለቀን ወደ ሰሜን አቅንተናል። እዚህ ከእንቅልፎ ሲነቁ ቀኑ ፀሐያማ እንዲሆን ይጸልዩ። ጸሎቶት ከሰመረ በረንዳዎትን እንደረገጡ የጠዋት ጮራ ፍንትው ያለችበትን ባለግርማ ሞገሱን የሜሩ ተራራ በእጅ የሚዳሰስ ያህል ቀርቦ ያዩታል። አሩሻ የመግባቱ አንዱ ማረጋገጫ ነው። አሩሻ ጋሻ ሆኖ የሚከልላት ሁለተኛ ተራራም አላት። ኪሊማንጃሮ ከአሩሻ በ120 ኪሎ ሜትር ርቀት ላይ ነው የሚገኘው። አሩሻ በትልቀት ከታንዛኒያ ከተሞች ሶስተኛዋ ስትሆን 620 ሺህ ነዋሪዎች አሏት። ያም ሆኖ 300 ሚሊዮን ዜጎችን የሚወክለው የስምንት አገራት ጥምረት የሆነው የምስራቅ አፍሪካ ማህበረሰብ ጽህፈት ቤት ዋና መቀመጫ ናት። ይህም ታንዛኒያ የፖለቲካ የኢኮኖሚና የዲፕሎማሲ ስራዋን እንዴት ለተለያዩ ከተሞቿ አመጣጥና እንዳከፋፈለች ጥሩ ማሳያ ነው። ስለ ዳሬ ሰላም አሩሻና ዶዶማ በተደጋጋሚ ሰምተው ሊሆን ይችላል። ከታንዛኒያ ከተሞች በትልቀት ሁለተኛ ደረጃ ላይ የምትቀመጠው ከተማ ግን መዋንዛን የምትባለው በሚዲያ ብዙም የማትጠቀስ 13 ሚሊዮን ነዋሪዎች ያሏት ከተማ ናት። የአፍሪካ ረጅሙ ተራራ ማን ነው? ተብለው መልሱ ጠፍቶት ተገርፈው ከነበር ያስገረፉትን መልሰው ከተጨበጨበሉትም የማይረሱትን ተራራ እናሳዩት። ኪሊማንጃሮ ይባላል። የ5895 ሜትር ከፍታ አለው። በአፍሪካ ረጅሙ ነው። በእርግጥ በዓለም ቁጥር አንድ ደረጃ ላይ የሚያስቀምጠው ሌላ መልክም አለው። ወደ የትኛውም የምድራችን ክፍል ቢሄዱ እንደ ጅብራ ብቻውን የተገተረ ኪሊማንጃሮን የሚያህል ረጅም ተራራ የለም። እነ ኤቨረስት በቁመት ቢበልጡትም ብቻቸውን የቆሙ ሳይሆኑ ከሌሎች ተራሮች ጋር የተቀጣጠሉ ሰንሰለታማ ተራሮች ናቸው። ኪሊማንጃሩ ከሦስት ሚሊዮን ዓመት በፊት በእሳተ ገሞራ አማካኝነት የተፈጠረ አናቱ ላይ የበረዶ አክሊል የደፋ በሰሜናዊ ታንዛኒያ በግርማ ሞገስ የተሰየመ ተራራ ነው። ከፍጥረቱ ጀምሮ እንደ አክሊል የደፋው ከረጅም ርቀት የሚታየው አናቱ ላይ የሚገኘው በረዶ ግን ከጥቂት አስርት ዓመታት በኋላ ሙሉ በሙሉ እንደሚጠፋ ሳይንሳዊ ጥናቶች ያሳያሉ። ይህም የአየር ንብረት ለውጥ አሉታዊ ውጤት መሆኑ ነው። ለታንዛኒያውያን ኪሊማንጃሩ ተራራ ብቻ አይደለም። በብሔራዊ የአየር መንገዳቸው ላይ ብራንዳቸው፣ በወረቀት ገንዘባቸው ላይ ምልክታቸው፣ በሚጠጡት ቢራ ላይ ሳይቀር ያተሙት ኩራታቸው ነው። በድርሰት ሥራዎቹ የኖቤል ሽልማት ማግኘት የቻለው አሜሪካዊው የአጫጭር ልብ ወለዶች ደራሲ ሄርነስት ሄሚንግዌ እንደ አውሮፓውያን አቆጣጠር በ1936 ዘ ስኖውስ ኦፍ ኪሊማንጃሮ የተሰኘውን ሥራውን በመጽሔት ማውጣቱ ከሁለት ዓመታት በኋላ ባሳተመው መጽሐፍ ውስጥም ማካተቱ ተራራው በመላው ዓለም ዝናን እንዲያገኝ ረድቶታል። በአምስት ሥነ ምህዳሮች የሚከፈለውን ፈታኙን የኪሊማንጃሮ ተራራ በየዓመቱ በሺዎች የሚቆጠሩ ተጓዦች ይወጡታል። ጉዞው ግን በቀላሉ የሚታሰብ አይደለም። እንደ ግለሰቡ ጥንካሬ ቢለያይም የተራራው ጫፍ ላይ ለመድረስ ከአምስት እስከ አስር ቀናትን ይፈጃል። ከተሳካሉት ግን ኪሊማንጃሮ ላይ ቆመው በአፍሪካ ምድር ፀሐይ ስትፈነጥቅ ከማንም ቀድሞ መመልከት ልዩ ስሜት አለው። ለአካባቢው ብሔረሰቦች ከኪሊማንጃሮ ተራራ የሚወርደው ጅረት የሙዝና የቡና ተክሎቻቸውን እያጠጣ ምርታማነትን የሚያረጋግጥላቸው የሕይወታቸው አጋር ነው። ተራራው የኪሊማንጃሮ ብሔራዊ ፓርክ አንዱ አካል በመሆኑ ለጉብኝት ከመጡ እግረ መንገዶን የዱር እንስሳትንም ጎብኝተው ይመለሳሉ። ስለ ታንዛኒያ ያለን ምስል ሙሉ እንዲሆን የውሃ ሀብቶቿን መመልከት፣ ወንዞቿን መከተል ይኖርብናል። ከምንም በላይ ከኬንያ እስከ ሞዛምቢክ ድንበር የተዘረጋው የ1400 ኪሎ ሜትር ዝመት ያለው የህንድ ውቅያኖስ ዳርቻዋ አካላዊ ውበትን ከኢኮኖሚ አቅም ያላበሳት ሀብቷ ነው። ታንዛኒያ የሐይቆች አገርም ናት። ሀገሪቱ ራሷ እንደ ኤሮፓያን አቆጣጠር በ1974 ታንዛኒያ የሚለውን ስሟን ከማግኘቷ በፊት ታንጋኒካ ነበር የምትባለው። ታንጋኒካ ደግሞ ከቡሩንዲ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ና ከዛምቢያ የሚያዋስናት 673 ኪሎ ሜትር ስፋት ያለው ሐይቅ ነው። በ1400 ሜትር ጥልቀትም የዓለማችን ሁለተኛው ጥልቁ ሐይቅ ሲሆን በውስጡም በየትኛውም የዓለም ክፍል የማይገኙ ከ300 በላይ የዓሳ ዝርያዎች አሉት። በጂኦግራፊ መጻሕፍቶቻችን የምናውቀው 2400 ስኩዌር ኪሎ ሜትር ስፋት ያለው የነጭ አባይ መነሻ የሆነው ታላቁ የቪክቶሪያ ሐይቅም በታንዛኒያ ከሚገኙ ሐይቆች አንዱ ነው። የቪክቶሪያ ሐይቅ ከዩጋንዳና ኬንያ ጋር የምትጋራው ቢሆንም የሐይቁ ትልቁ አካል የሚገኘው በታንዛኒያ ነው። 49 ከመቶ በታንዛኒያ፣ 45 ከመቶ በዩጋንዳ፣ 6 ከመቶ ደግሞ በኬንያ። በዚህም በሦስቱ አገራት መካከል ለሚደረግ ንግድና የሕዝብ ለሕዝብ ግንኙነት የማይተካ ሚና ይጫወታል። የኒያሳ ወይም የማላዊ ሐይቅም 580 ኪሎ ሜትር ዝመት ያለው ታንዛኒያ ከማላዊና ከሞዛምቢክ ጋር የምትጋራው በታንዛኒያ ከሚገኙ ሐይቆች ሦስተኛ ደረጃ ላይ የሚቀመጥ ነው። ከመሃል ታንዛኒያ እየተነሳ ወደ ህንድ ውቅያኖስ የሚፈሰው ሩፊጂ ደግሞ የታንዛኒያ ትልቁ ወንዝ ነው። በሀገራችን የአባይ ግድብ ግንባታ ትልቅ መነጋገሪያ እንደነበረው ሁሉ ታንዛኒያውያን መጠናቀቁን በተስፋ የሚጠባበቁት የጁልየስ ኔሬሬ የኃይል ማመንጫ ግድብ በዚህ ወንዝ ላይ ነው የሚገነባው። ከኪሊማንጃሮ ተራራ እየተነሳ ለበርካታ የአካባቢው ገበሬዎች የሕይወት ምንጭ የሆነው የፓንጋኒ ወንዝ፣ ታንዛኒያ ከሞዛምቢክ የምትዋሰንበትን ድንበር ያሰመረው የሩቮማ ወንዝና የቪክቶሪያ ሐይቅ ገባር የሆነው የካጌራ ወንዞችም ለታንዛኒያውያን የዕለት ተዕለት ሕይወት የማይተካ ሚና ይጫወታሉ። በቱሪስት መዳረሻነቷ በተጓዦች ዘንድ ዝነኛ የሆነችው ዛንዚባር ሀገር አይደለችም። ራስ ገዝ ብትሆንም የታንዛኒያ አካል ናት። 1.8 ሚሊየን ነዋሪዎች አሏት። ከታንጋኒካ ጋር ውህደት በመፍጠር ታንዛኒያ የዛሬ ስሟን እንድትይዝ ምክንያት ሆናለች። ሁለት ትላልቅና በርካታ ትናንሽ ደሴቶች አሏት። ዛንዚባር የሚለው ስሟ የሁሉም ደሴቶች ጥቅል መጠሪያ ሲሆን ትልቁ ደሴቷ ኡንጉጃ ዋና ከተማዋም ዛንዚባር ሲቲ ይባላሉ። ዛንዚባር ዓለማችን ላይ ከሚገኙ ታይተው ከማይጠገቡ የውቅያኖስ ዳርቻዎች አንዷ ናት። ቱሪዝም ከገቢዋ 25 ከመቶን ይይዛል። ቅንጡ ሆቴሎች፣ ሪዞርቶችና የመዝናኛ ማዕከላትም አሏት። ድሮ ድሮ የቅመሟ ደሴት ነበር የምትባለው። የዓለማችን ምርጦቹ ቅርንፉድና ቀረፋ ሀገራቸው እዚህ ነው። ነዋሪዎቿም ከሌላው የታንዛኒያ ሕዝቦች በተለየ ከውጭ አገራት ዜጎች ጋር የተቀየጠ ማንነት አላቸው። ቀደም ሲል ስዋሂሊ ያልናቸው ሕዝቦች ዋነኛ መገኛቸው እዚህ ነው። በነገራችን ላይ የዓለማችን አጭሩ ጦርነት የተካሄደው የት ነው ቢባሉ የዛንዚባርን ስም እንዳይረሱ። የዛንዚባር ሱልጣን ከእንግሊዝ ጋር ያደረጉት ጦርነት በታሪክ የተመዘገበ አጭሩ ጦርነት ነው፣ በ38 ደቂቃ የተጠናቀቀ። ሰውየው ሱልጣን ካሊድ ቢን ባርጋሽ ይባላሉ። በእንግሊዝ ቡራኬ ሥልጣን ላይ የነበሩት የዛንዚባር ሱልጣን ሐሚድ ቢን ቶዋኒ በድንገት ሲሞቱ ካሊድ ባርጋሽ ክፍቱን ያገኙት ወንበር ላይ ወጥተው የዛንዚባር ሱልጣን ሆኛለሁ አሉ። የእንግሊዝ ጦር በአስቸኳይ ስልጣን እንዲለቁ ቀነ ገደብ ሰጣቸው። ሰውየው በእጅ አላሉም፣ እናም ጦርነት ገጠሙ። እሳቸው 38 ደቂቃ ሙሉ ገትሬ ይዣቸዋለሁ ይሉ ይሆናል። ዓለም ግን እንዲህም አድርጎ ጦርነት የለ ሲል የዓለማችን አጭሩ ጦርነት ሲል መዝግቦታል። ማሳረጊያችንን በታንዛኒያ ስለሚገኙ ወገኖቻችን እናንሳ። በሀገራችን ኢትዮጵያውያን ዝርያዎች በታንዛኒያ እንደሚገኙ በስፋት ሲነገር ይሰማል። ይህ ተመሳሳይ እምነት በታንዛኒያም ይገኛል። ሆኖም እውነቱን ማጥራት ይኖርብናል። ከኢትዮጵያ እንደመጡ የሚታመንባቸው በርከት ያሉ የታንዛኒያ ብሔረሰቦች መኖራቸው ባይካድም ጉዞአቸው ረጅም ዘመናትን ያስቆጠረና ምንም አይነት ታሪካዊ ሰነድ የማይገኝለት በመሆኑ ከዚህ በኋላ የምንነግራቸው ከማኅበረሰቡ አዛውንት የተገኙ አፈታሪኮችንና ከቋንቋ ጥናት ተነስተው ባለሙያዎች የሰጡትን ብያኔ ነው። ከዛሬዋ ኢትዮጵያ ተነስተው በኬንያና በደቡብ ሱዳን በኩል አድርገው ታንዛኒያ ገቡ ተብሎ ከሚታመንባቸው ብሔረሰቦች መካከል የራንጊ ሕዝቦች ቀዳሚዎቹ ናቸው። የብሔረሰቡ አዛውንቶችም በግልጽ ከኢትዮጵያ የሚመዘዝ የዘራረግ እንዳላቸው ያምናሉ። የቋንቋ ዝርያቸውም በአካባቢው ባልተለመደ መልኩ ከኩሸቲክ ቋንቋዎች የሚመደብ ነው። የደቡብ ኩሸቲክ ይባላል። በኢትዮጵያ በብዛት ከሚነገሩት ኦሮምኛ፣ አፋርኛና ሲዳምኛ ቋንቋዎች ጋር የሚመደብ ነው። የዶዶማ ግዛት ዋና መገኛቸው ነው። በታንዛኒያ ከሚገኙ የኩሸቲክ ቋንቋ ተናጋሪዎች መካከል ከፍተኛ ቁጥር ያላቸው የኢራቅ ህዝቦች ናቸው። በሰሜናዊ ታንዛኒያ በአሩሻ ግዛት በተለይም በኪሊማንጃሮ አቅራቢያ በምትገኘው ካራቱ ከተማ በስፋት ይኖራሉ። የጎሮዋ ወይም የጎጎ ህዝቦችም ከኢትዮጵያ ብቻ ባይሆንም በዋናነት ግን ከኢትዮጵያ ተነስተው በታንዛኒያ በተለይም በዶዶማ ግዛት መኖሪያቸውን ያደረጉ ከደቡብ ኩሸቲክ ቋንቋ ተናጋሪ የታንዛኒያ ህዝቦች መካከል ናቸው። የናይሎቲክ ቋንቋ ተናጋሪዎቹ የዳቶጋ ህዝቦች ደግሞ ከደቡብ ምዕራብ ኢትዮጵያና ከደቡብ ሱዳን አካባቢዎች ወደ ታንዛኒያ መግባታቸው ይታመናል። የዛሬ ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።